ስለሆነች ልጅ ስለሆነች፣ ሀብታም ሀብታም ነሽ ነው ብር ነው። በዚህ አጋጣሚ ይሄንን ማዘዝ የምትፈልጉ አደርሳለሁ። በየስማችሁ፣ በእናታችሁ፣ በአባታችሁ፣ በፋሚሊ፣ በጓደኛች ሰርፖራዝ ማድረግ የምትፈልጉ ፍቅር ጋ ይገኛል። ፍቅር ጋ የሌለም ፍቅር ምርጫን ያደረገ እኔ ጋ ግፍት ማለት እንግዲህ። እናንሳት ምን ተሰማሽ? ትፈልጉ ሰዎች አመሰግናለሁ። ገና አመሰግናለሁ። ትፈራለች እኮ ገና፣ ጩጬ ጩጬ አንድ ፍሬ ልጅ ናት እኮ አንድ ፍሬ። ዌልካም ዌልካም ዌልካም። ማየ የእኔ ጓደኞች እንኳን ደህና መጣሽ በሏል። አሁን ገምች፣ ይሄስ ምንድነው ብለሽ ታስበለች። ይስ ቀለበት ብር ምንድን ነበር? ታስባለች። ሌላስ ይኸው ሰርፕራይዝ። አሁን ይሄ ኢትዮጵያ ስብ መጣ የለበሰችው ነው። ይሄ ይቀየርላታ። እጥዩና ወየውሽ ስንት ደቂቃ ሆነ? ቪዲዮ ረዝቂ

እኔ በግድ አስገድጄ ነው የቀረጥኳት፣ አስገድጄ ነው ካሜራ ፊስ ያቀረብኳት። እንግዲህ የመጀመሪያ ሲሆን በጣም ትፈራላችሁ እና ይቅርታ ቤተሰብ። ኢንሻላህ ካሜራ ስትለም በግድ ወዳም ተገዳም በሌላ ቀን እናመጣታለን። ለዛሬ ግን በጣም ፈርታለች። ኧረ ለማ ለማስቀናት ነው ማሻላ አመሰግናለሁ። ይሄንን ይሄንን ይመስላል አላስ